አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦች እንደት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ፣ እኔ በጣም ሰላም ነኝ ውዶቼ፣ እንደት ናችሁ? በያላችሁበት ሰላም ሁኑልኝ፣ ሰላማችሁን እመኛለሁኝ። ዛሬ ሶፊ ጠፍታለች፣ ምና ነው አቅሪቢልኝ ባላችሁ በጠየቃችሁ መሰረት አቅርቤያት አለሁኝ። ያው እሷ ያለባትን ችግር ትነግራችኋለች። ሶፊ ሰላም ነሽ? አሰላሙ አለይኩም ረህመቱላሂ ወበረካቱሁ እንዴት ናችሁ? ሰላም ናችሁ ሆይ? ያው ነግራኛለች መጥፋቴን እንደዚህ ሐስባችሁ ስለጠየቃችሁኝ በጣም አመሰግናለሁኝ። የጠፋሁትም ያው ትንሽ ህመም ስላደረገኝ ነው እና ያው አሁን ዛሬ ላቀርብላችሁ የፈለግኩት እናንተን ያስተምራል ህይወት እንዴት እንደሆነች እና ህይወት ከባድ እንዲሆነች ለማስተማር በትንሹ ቀንጨብ እያደረኩኝ ከትንሽ ጀምሬ እስካሁን እስካለሁበት ደረጃ ያለውን ለመጥቀስ ፈልጌ ነው። ከእርጌቷ ጀምራ ያው የገጠር ሁላችን እንደመሆናችን ያው መነሻችን ገጠር ነው እና ከመጀመሪያ ከትምህርት ቤት ህይወትሽ ጀምረች ጀምረሽ ታወሪልናለሽ ማለት እኔ ጋር ስናወራ ብዙ ጊዜ የኔ ህይወት ከባድ ነው፣ ከባድ ህይወት ነው ያሳለፍኩት እና የሚገርመኝ ነገር ደግሞ ቢያንስ እነዚህ ህይወቶች እያሳለፍኩ እያለ አለመሻሻሉ በጣም ይገርመኛል። የኔ እድል ምናምን የምታያቸው ነገሮች አሉ። በእርግጥ እኔ ላቃቸው ይችላለሁ፣ አልፌ አልፌ ለምን ብዙ ጊዜ ስለምናወራ እንደ መቀራረባችንም ማለት ነው እና ተመልካቾች ደግሞ ይሄንን ነገር ባወራቸው ይማሩበታል ስላልሽ፣ ሀሳብሽንም ልታካፍ ህይወትሽንም ልታካፍ ፍቃደኛ በመሆንሽ ጀዛከላህ ኸይር ነው ምለው እና አሁን የመጀመሪያ ህይወትሽ እርገትሽ እና የትምህርት ቤት ህይወትሽን ትጀመሪልናለሽ? ማሽ አመሰግናለሁ። እኔ የትምህርት ቤትም ህይወቴ በትንሽ ጀምሬ በጣም ተጫዋች በጣም በቃ ቦራቂ ወንድ ሴት ምናምን አልልም። ተጓደኞቼ ጋር በጣም ተግባቢ ነኝ እና ገጠር ነው ተወልጄ ያደግኩት። አሁን ከተማም በሆንም ማለት ነው የተማርኩት ከአንድ እስከ ስድስት ድረስ ድሞ ትምህርት ቤት ነው። ድሞ ትምህርት ቤት በመማርበት ሰዓት ጎብስ ተማሪ ነኝ። አንድና ማነ ሁለትና ሶስትን እየተማርኩት በአንድ አመት ነው ማለት ነው። በገና ተምሬ በገና አልፌ ማለት ነው። ዘሌ ማለት ነው ማለት ጥሩ ሲሆን፣ ከዛ የዛን ሰዓት ደግሞ ጃምፕ ማለት ይደረግ ነበረ እና ሶስተኛ ደረጃ ወጥቼ ሁለትና ሶስትን አንድ አመት ተምሬ ከዛ ቀጠልኩኝ። ስቀጥል አልሐምዱላህ ደህና ውጤትም ደህና ነው ጎበዝም ተማሪ ነበርኩኝና ከሰባት እስከ ስምንት ደግሞ ብርቄ ትምህርት ቤት ነው የተማርኩት ፍርቄስ ትምህርት ቤት ስማር እህቴ ጋር ሁኜ ነው የተማርኩት። እህቴ ጋር ሁኜ በጣም ተጫዋች ነኝ፣ ዘላይ ነኝ ብያችኋለሁ። እና ብዙ ነገር እታማ ነበረ፣ እንደዚህ ነው ምናምን እየተባለ ይታማ ነበር። በመካከል እህቴ ጋር ተጣላሁኝ እና ቤተሰብ ተጠራ፣ እንዴት ነው አንቺ ልጅ ምናምን። እኔ ዞሮ ዞሮ እንደዚን፣ አይ እብርሻለሁኝ አለኝ፣ እኔማ አልዳረም ብሎ ማለት ተጫዋች ስለሆንኩኝ ሌላ ነገር ብዙ ነገር ስለሚገምቱ እንደዚህ ነው እንደዚ ነው ስለሚባል፣ እውነት ለመናገር ምንም ነገር የማቀው ነገር የለኝም፣ ከመጫወት ውጭ ምንም ነገር ማቀው ነገር የለኝም። ከዛ በኋላ ያው ቤተሰብ እና እህቴም ተቆጣችኝ፣ ምናለችኝ፣ ይሻልኩ ተቀበልኩኝ። ስማር ሰባትና ስምንትን ጨረስኩኝ። በዛ መሀከል ግን አባቴ ድርሻ አለኝ አትድረኝም፣ አንተማ ምክንያቱም ለትምህርት ቤት በጣም ጉት ስላለኝ ማለት ነው። አትድረኝም አልኩኝ። ባልም ሲመጣ ለዘመድም ለአጎት ምናምን እየተናገርኩኝ ያንን እያፈረስኩኝ ቤተሰብ ትምህርት ከዛ በኋላ ሲመጣለት፣ አይ እኔ በእሷ ነው እሷ ታሪ ስትለኝ ብቻ ነው የምትለው፣ ልጄ ጎበዝ ተማሪናት እና ን አመኑ፣ ተቀበሉሽ ማለት ነው። ከዛ በኋላ አስር እና ማን ዘጠነኛ አስርን ሀይስኩል ነው የተማርኩት። ሀይስኩል ደሞ ያው ከቤተሰብ ነጠል ብለን እንማራለን። ያኔ ህይወቱን እንዴት አለፈሽ? ቀላል ነበር ከባድ ነበር? በጣም ከባድ ነበር። እና ግጥር እንደምታየው ብዙም አይከብድም። አዎ ያ ቤተሰብ ጋር ነው ምንም ነገርም እዚህ ግን

አስረኛ ክፍል ስደርስ ግን ማትሪክ ያልሆነ ውጤት መጣ። ዝቅ ብሎ ሲመጣ ወይ በስተማሪ እንደመሆነሽ ውጤት ቀረ ማለት ነው፣ ውጤት ቀረብኝ። ውጤት ሲቀርብኝ ወላሂ ነው የምልሽ፣ በጣም ነው በጣም ነው ልብ የተሰበረው ሁኔታዬ፣ በቃ ሌላ ነገር ነው ያሰብኩትና፣ በሰው በቃ ተስፋ ቆረኩኝ። ስለ ትምህርት ጉዳይ ማልቀስ፣ ሌት ቀን ማልቀስ ሆነ። ሽንሱ ጉጉት ስላለሽ በጣም ስሜቱ ከባድ ነው። በጣም ነርበስ ተወኛለሽ፣ በቃ ስራ ውስጥ ትገቢያለሽ። አንዲት ጎበዝ ተማሪ ውጤቱ ሲቀር በቃ አቋምሽ አንቺ ትምህርት ብቻ ነበር፣ በሰአት ምር ጥሩ ደረጃ ላይ መድረስ ነበረ። ውጤት እንደዛ ሲሆን ስሜቱ ከባድ ነው በጣም። ከዛስ ምን ሆነ? እና ከዛ ምን ይሆናል መሰለሽ፣ በኋላ ልወጣ አልፈልኩም ማለት ነው። እና የሆነ ዘመድ ነበረች እና፣ የኔው እንደኔው እርሜ ያለች እንደዚህ የምትማር ነበረች። እና ጉትታ ነው ያወጣች ማለት እችላለሁ። ከዛ ግን እንዲያ ትማሪ ማለት ነው ወይስ ወደ ውጭ? በቃ ወደ ውጭ ምንም፣ እዛ በቃ እየተንፈራፈርኩ እያለቀስኩኝ እያለ እንዲ ልትሞች ነው፣ እንዲ ትምህርት እኮ መልሰሽ ልትፈተኞች ትችላለች፣ እና እንዴት እንደዚህ ታደርጊያለሽ ምናምን ብላ ተቆጥታ ጉትታ ነው ያወጣች ማለት እችላለሁ። ከዛ ታወጣች በኋላ ግን ገጠር የሚባል ነገር አልረገጥም። በቃ ሰው ለእሷ ያልሆነ ትምህርት ይሄ ነው እየተባለ ብዙ ነገር ማለት ተጀመረ ማለት ነው። አሁን እንደዚህ ብቻ ወርቶን ቻል ስለ ጉብዝናሽ፣ ትምህርትሽን አብረሽ የተማርሻቸው ልጆች ነግረውኛል። ምንም እንኳን ጭጋል ባልማል፣ ለሷ በቃ ሌላ ሰው ራሱ ተስፋ ይቆርጣል። አዎ፣ በጣም ከሌ ጉብዝ ነበረ። በቃ ለሷ ያልሆነ ትምህርት ምን ያደርግልኛል፣ ምን አባቱ ብሎ ተስፋ ይቆርጣል። አዎ፣ እና እንደዛ ነው ማለት ነው የገጠመው እና አባቴ ያጎቱ የልጅ ልጆች ነበሩ። ቀድመው መጥተው ዝቃ እንትን ያሉት ቤት ኪራይ ምናምን ይያዙ እዛ ገባሁኝ። ብይህል አልበላም፣ ውሃ አልጠጣም። ወደ ሁለት ቀን ጦሜ ሙዬ ያደግኩበት ሰዓት አለኝ። ከዛ ግን ምንም አማራጭ የለኝም። ቤተሰብ ነይ ሲለኝ እንደው ሰው በቃ እንዴት አርጎ ይቀበለኛል የሚለውን ስላሰብኩኝ፣ ገጠር ቤተሰብ ጎረቢት ጎረቤት በዩ እንዲያየኝ አልፈለግኩም። እኔን የሚያዩኝ ሰዎች የሚያውቁኝ ሰዎች እንዲያውኝ አልፈለግኩም፣ እና በዛው እዚሁ ከተማ ቀረሁ ማለት ነው። በዛን ሰዓት አማራጭ የለኝም። አምስት ሳንቲም የለኝም፣ ምለብሰውም የለኝም። ምለብሰው ስልሽ እንደዛ ሀዳር ላይ የምለብሰው አንድም ነገር የለኝም። ቤተሰብ እንትን ቀለብሽን ሙሰጂ እንጨት ሙሰጂ ሲሉ፣ ጭራሽ ከእናንተ የሚመጣ ነገር ይቅርብኝ አልኩኝ። ከዛ በኋላ ሌት ቀን በቃ ያችን ምለብሳትን ለብሽ ማልቀስ ሆነ ስራዬ። አማራጭ የለኝም። ወዴ አረም ገባሁ ማለት ነው አረም ጤፍ አረም አረም አዎ ከከተማ ሆነሽ ጤፍ አረም አዎ ኪራይ ማለት ነው አዎ ኪራይ የዛን ሰዓት 30 ብር ነበረችና በቀን 30 ብር ያቺን አረም ገባሁኝ ለቤት ኪራይ ለቀለብ ለምናምን ቢትሆን አዎ ግን መጀመሪያ ላይ የገባሁት የት መሰለሽ እንደዛ ያጎት የአባት ያጎት ጊዜ ቤተሰብ ጋር ተቀላቀለሽ አዎ ከዛ ስለ ነበሩ እነሱ ጋር ቤት ኪራይ አላስብም በላውም የነሱ ነበርና ከዛ እነሱ ሲሰጡ ግን አልበላም ነበር፣ እየተሸማቀቅ እኔ አልበላም። በቃ መሞት ነው የምፈልገው የሚል ነገር ማትሪክን ስለወደች ተስፋ ስትቆርጥ መሞት ነው የምፈልገው የሚል ነበርና፣ አይርብሽም? በጣም ይርብሻል። ከዛ እንደነበረ ጤፍኪ አረም ገባሁኝ እኔ እንግዲህ ያለን እኛ ጋ ምንድነው ስንዴ አረም፣ ግብስ ምናምን ነው የሚበቅለው። ጤፍ የለውም እዚህ። ግን ደጋ እንደመሆኑ ማለት ነው። እዚህ ግን እነሱን ሰዎቹን እን በዲፍረት የገብቼ እንጂ የጤፍ አረም አታውቂም አላቅም ነበር። እና ያኔ ጠንካራ በመሆንሽ ነው፣ ዞሮ ዞሮ ነገሮች የምታልፉ እነዛን እንትን አልኩኝና ብር ተቀበልኩኝና ደቢ አገባሁ ማለት ነው ምን አረም ገብቼ እነዛን በቀን ሰላሳ ብር ናቸው። ብዬሻለሁኝ፣ ዜና ብር እኮ ነው። እነዛን በሰአቱ አሪፍ ብር ነው። ሰላሳ ብሮች አጠራቅሜ ገበያ ገባሁ። ገበያ ሲገባ ሽንብራ ገዛሁ ማለት ነው። እንግዲህ ያችን ዱቤ እያደረግኩኝ ወይም እየቆላሁ፣ ይሄ ሊበላ ማለት ነው። እንግዲህ ተፈልኩ አይደለም? አዎ እየኪራ እያረምሽባትን ሽንብራ ቆሎ ቆልተሽ ልትበይ። አዎ እነሱን የእነሱን ቀለም። እነዚህ ልጆች ተማሪ ናቸው ወንድማማቾች ናቸው እንግዲህ ያው የሚያቆኝ አሁን ስውድን ያለችው ልጅቷ አንድኛውም ወደ አዲስ አበባ አካባቢ ነው ያለው። እሷን በለጠች አለሙት ትባላለች። እንግዲህ ያወቀ የሚያቆኝ ሰዎች ያቆኛል። እና ያችን ሽንብራ ቆሎ ጠዋትም፣ ማታም ቀንም፣ ሌት ማለት በየቀኗ እንጀራ የለም። ያችን ስበላ ሆዴን ታመቁ እነሱ ጋር እውነት ነው ለብቻ እነሱ ጋር የእነሱ ቀለብ አልበላም አልኩኝ። ከእንዲያችን ሽምብራ ይወርድ ሽምብራ ግን እየቆላሁኝ መብላት ጀመርኩ ማለት ነው። እንጀራ ነገር እምቢ ስላቸው እነሱ ያንን የግድ፣ እነሱ እኮ አትብሊ ብለውኝ አይደለም ያባብሉኝ አይደለም። እና እምቢ አልኩኝ ነው። ከዚያችን እንትን ሰሽ ሆዴን ታመምኩኝ። ሆዴን ስታመም ያቺ በተረፈች ብር የሄድኩኝ ሕክምና ሄድኩ ማለት ነው። ታክምኩኝ። ዙቀአመሽነበርዲያንኩኝ ስድንም አሁንም ተመለሽ ወደዛው ነው እንትን ያልኩት። እንዴት ስታማላ ሲባል አባቴ እንጨትና ሄልዞ እንዲመጣ ያችን አስፈጨሁኝ። ያችን እየበላሁኝ አረም ሳርም ምለብሰው የለኝም ብዬሻለሁ። ማከፋፈያ ብርድ ልብስ ገዛሁኝ፣ ያችን አጠራቅሜ ማለት ነው እና የሆነች በፊት አስረኛ ክፍል እና ዘጠኛ ክፍል ግብተን አንድ ላይ የተማርን ዘመድ ነበረች። እሷ እሷን ፈልጊልኝ፣ ሻይ ቤት፣ ምግብ ቤት እንበይ ፈልጊልኝ አልኳት። ያንን ያችን እስከ ጥቅምት ድረስ አረምኩኝ። እንግዲህ ከጳጉሜ ጀምሮ እስከ ጥቅምት ድረስ አረምኩኝ። ያችን ብርድ ልብስን በዚያችን ደግሞ እነሱ ጋር እነዛ ልጆች ካገኘ ለብቻ ቤት ኪራይ ያዝኩም እነዛ ልጆች ካገኛችሁ እየለበስኩ ስቀመጥ ሻይ ቤት አገኘሁ። ሻይ ቤት ገባሁ። ሻይ ቤት መቶ ብር ነበረ በወር በወር መቶ ብር ተቀጠርኩ ማለት ነው። ያችሁም ሰው በሰው ነው የምትገኘው። ያቺም ስራ ያቺ በወር መቶ ብር ሰው በሰው ሰው በሰው ከሰላሳ ብር ወደ መቶ ብር ተሸጋገረ ያው የተሻለ ተብሎ ያቺ በወር ናት ያቺ ወር ናትና እዛ ውስጥ እንግዲህ ምን ቀን እዛው እንውላለን። ሻይ እና ዳቦ እንበላለን። ማታ እራት ብቻ ነው የሚያስፈልገኝ እና ያቺን ተስፋ ማለት ጀመርኩ ማለት ነው። ከዛ ግን ህይወት ቀጠለች። ያቺን እዛ ውስጥ የሚሰራው ማሽን ምናምን የሻይ ማሽን አለ። አስተናጋጅም ነኝ፣ ሁለገብ ማለት ነው። ምግብ ሰሪም ነኝ። እዛ ውስጥ እንቁላል ይሰራል፣ ቲማቲም ስልስ ይሰራል፣ ዳቦ ፍርፍር ይሰራል፣ ፎል ይሰራል። ወዲያው ሁሉንም በቃ አሳዩኝ። ሁሉንም ነገር ሰራሁ። አስራ አንድ ወር አካባቢ እዛ ውስጥ ሰራሁ ማለት ነው። እዛው ውስጥ ሰራሁ። እዛው ውስጥ ስሰራ ግን ያቺ ሽንብራ የዛች ሽንብራ ጨጎራዬን በዛው ጎርታ ይቀርታል። እና መታመም ምናምን ሆንኩኝ። ስታመም ግን እዛ ስገባ ቤተሰብ አጎረፈኝ። ያችን ምግብ ያችን የወር የሚያመጡልኝ ወይም የሚያግዙኝን ሊተውት ነው። እንዴት ሲባል፣ ባለጌ ናት፣ ሻይ ቤት ገባች። እንግዲህ ሰው ሰርቶ ገንዘብ ለሚያገኝ ሲል የእኛ ሀገር ሰው የሚገርምሽ ነገር ማለት ነው። ሰው እኮ ሻይ ቤት የከፈተው ምን ሊባል ነው? እንግዲህ አንቺ ሻይ ቤት ተቀጥረሽ ስትሰሪ ባለጌ ከተባልሽ በእርግጥ ብዙ ለካፊ ስላለ ይመስለኛል። ስትሰሪ ያው የኛው ወንድሞቻችን ናቸው እንደዚህ እንዲባል ወይ እንደላ ስም እንዲወጣ ምናምን ማለት ወንድሞቻችን ቢያከብሩ ህቶችን፣ ይሄን ያህል ስም የማይወጣም ነበረ። አንቺ ሻይ ቤት የሄድሽው እንግዲህ በዚህ ሁላ መከራ ውስጥ አልፈሽም፣ ከዛ አልፈሽ ስታበቂችን ሻይ ቤት፣ በስንት ነገር የመጣች ሻይ ቤት ያቺ የተሻለ ደሞዝ ብለሽ እንትን ስትይ ሻይ ቤት ማ ባለጌ ሰዎች ናቸው የሚሰሩት፣ ተብሎ እንደገና ሌላ ስም ላይ አጠቁሩ። ሌላ ስም አጠቆሩ። ቤተሰብም ነው አሁን። በቃ ሻይ ቤት የሚሰሩ ልጆችን በቃ እንደዛ ነው የሚሏቸው። ሞራ ላይ እንደ ወንድ ልጅ እኮ ራሱ ጉልት እንሸጣለን። አሁን ያንን ብንገዛው ብናበረታታው ደስ ይላል። ሌብነት የተሰማራው ወንድ ምን ሊባል ነው? ወለት የሸጠው እኮ የሰው ገንዘብ አልፈልግም ብሎ ወንዱ ሊኩርትም ብሎ ድንች፣ ሽንኩርት፣ ቃሪያ ሲሸጥ ያንን ታላበረታታሽው፣ ያ ሰው የሚገዛው ሳጣ ሌብነት ይገባል። አሁን አንቺም ደግሞ በቃ ሰርተሽ ማግኘት እና የፈለግሽው አሆ ማነጨረሻው ድረስ ማን የሚያስፈፍርሽም የሚያስከብርሽም ስራሽ ነው። በዛው ተቋረጠ እንግዲህ፣ ያቺ የወር ስንቅሽ፣ ያቺ የወር ስንቅሽ ተቋረጠ። ከተከራይተሽ ቤት ተከራይተሽ ነበር ሻይ ቤት የሚሰሪ ከነሱ ጋር ወጣሁኝና ቤት ተከራየሁ ማለት ነው። ቤት ተከራይቼ እዛች ሻይ ቤት ስሰራ ቤተሰብን አኮረፈኝ። ያጉሩፌ የራሳቸው ጉዳይ አልኩኝ። ቁርሴን ምሳዬን እበላለሁ እዛው ሻይ ቤት ሻይ እና ዳቦ። ከዛም በኋላ ግን ጤና አይደለሁም የሚገርመሽ ማለት ነው እያመመ የመጣ ከዛ ተነስቼ ሄድኩኝ። ያቺን በወሯ መቶ ብር ይወር እየሻላ ሄዱለ በዓመት ከዛ በኋላ የወር አየኝ አይኝ ሰውየው በቃ ጥሩ ሰራተኛ መሆኑን አወቀ። ከዛ መቶ ሀምሳ ብር ገባሽ ማለት ነው። ከመቶ ሀምሳ ብር እስከ ሁለት መቶ ሀምሳ ብር ደረሰችልኝ ማለት ነው። ወሯ እየተጨመረችልኝ ያችን ስሰራ አስራ አንድ ወር ሰራሁኝ። አስራ አንድ ወር ስሰራ ያችኑም ደግሞ እያጠራቀምኩኝ ለህክምና ደሴ ሄድኩኝ ጊዜ ስታከም ምንም አይነት በሽታ የለብሽም፣ አንቺ ጨጓራሽ ነው ጨጓራሽ በጣም ተጎድቷል ምናምን አለኝ። ከዛ ግን አስራ አንዱ ከሰራሁ በኋላ ሰራተኛ የሆንች አንዲት ሰራተኛ ነበረች፣ እና እነሷ ጋር በጣም እንትናልና ተጣላ ስንጣላ ስንጣላ እሷን ማስወጣት አይፈልግም እና እኔን እንትናለ አስወጣኝ ማለት ነው። ሲያስወጣኝ እኔ በዛን ሰዓት ዲስ ይሄጃለሁ ታክሜበታለሁ ያቺን ብር በጣም ተናደድኩኝ። በሶስተኛ ቀኔ ምን አሉኝ ስባል እንደዚ እንደዚ ነው የተባልኩት ምናምን ስለው ቤተሰብ በሌላ ነው የሚያመኝ፣ ሌላ በሽታ ይዟታል፣ ስታመን በየእንትኑ ሌላ በሽታ ይዟታል ልጅ ተባለ። ስለምሳሌ በቃ ሙሉ ለሙሉ የሆኑ ልብሶች ምናምን መገዛዛት ምናምን ጀመርኩኝና የኔን ልብስ አደረ እንደው ምንም ሰጥ ኤች አይቪ እና የልጅሽ ልብስ ለምን አትልበሽ? ስትባል ከቤት ስለምጽ ይሄ ሁላ እንግዲህ ስቃይ መከራው ከቤት ስለምጽ ከዛን ምን አሏት። እኔ ልጄ የያዛት በሽታ እኔንም አብሮ የገደለኝ ያለችበት ሰዓት አለ። ከዛ በኋላ ግን ያን እንዲህም ሰጥቼ ቤተሰብን አሳይቼ የእህቴ ባል ነበር እና በዛ ሰዓት ለእህቴ ባል አሳይቼ ነው እንትን ሊሉልኝ የቻሉት ሊያምኑኝ የቻሉት ቤተሰቦች። እዚህ ግን መካነ ሰላም ላይ ብዙ ባልታ እለፍም ሲሉ ሌላ ነገር ሲቆርጡ፣ ምን ሲሉኝ፣ ሌላ ቦታ እዛው ነበርኩና ምግብ ቤት ምግብ የገባው ማለት ነው። መልሼ ከዛ ሌላ ቦታ። አዎ ሌላ ቦታ ገባሽ። ከዛ ከሻይ ቤት እዛች ልጅ ታውካ ተጣላሁኝና ከሻይ ቤት ወጥቼ ሄድኩኝ። ወደ ምግብ ቤት ሄድኩኝ። ምግብ ቤት ደግሞ ቀይ ወጥና ቀይ ወጥ አለ፣ ለአልጫ ጥብስ አለ አለ ቀይ ጥብስ ምናምን እነዚህ ነገሮች ናቸው። እዛ ዱለት ምናምን ይሰራል። እነዚያ ስሰራ እንትን አልኩኝ፣ እየተወሰነ ሰራሁ። ያ ምግብ ቤት ተዘጋቢ ማለት ነው ታው በራሱ ጊዜ ተዘጋ። እነሱ እንትን ስል ምንም በቃ ጆሮዬ ምንም ምንትን ሊል አልቻለም? በቃ ል እረፍት አላገኝም። በሽተኛነት እየተባልኩኝ ውጭ አገር መሄድ በፍጹም አልፈልግም አሁን ሰዎች እና በዛን ሰዓት ምን አደረግኩ መሰለሽ? የግድ ያችን አራት ሺህ ብር አካባቢ ላይ ደርሻለች። ያችን እያጠራቀምኩኝ፣ ብሬን እያጠራቀምኩ ያችን ሁለት እንግዲህ ከሁለት በላይ ሁለት መቶ ሀምሳ ብር ናት ዲሞስ ሁለት መቶ ሀምሳ ብር በላይ ተከፍሎ የሚያቀም ያችን ግን እያጠራቀምኩኝ ያችን አራት ሺህ ብር አካባቢ ደርሳለች። አማራጭ ፕሮሰስ መጀመር ነው፣ ወደ ውጭ ማለት ነው። ፓስፖርት ምናምን ማለት አዎ። ያ ያ ምግብ ቤት ሲዘጋ በቃ አዲስ አበባ ሄድኩ ማለት ነው። አዲስ አበባ ከሄድኩ በኋላ የሄድኩትን ብቻ ነው፣ ማንም አጋዥ የለኝም። የሆነ ደላላ ነበርና እዚህ ነው ደላላ ውስጥ ያለው አዲስ አበባ ነው። በሰው ስልኩን ተቀበልኩኝና ስደውልለት ነው ያለኝ ሄር ታኸርኩ በኋላ ግን እዛው በሽታ የተገኘባቸው ልጆች እዛ ያስቀምጡና እንዲያመላልሱላቸው ምናምን ያደርጋሉ ማለት ነው። ከዛ መናኸሪያ ስገባ ስልክ ተደዋወልኩ። ልጄ የልጅቱን ስልክ ሰጠኝ። ተደዋወልን። እዛ ያለችውን ተቀበልኩ። ተቀብዬ ስና ይዛ የመጣች ቤት ውስጥ ሳሎን ነው እንደዚህ ሳሎን ዝም ብሎ ሸራ ተነጥፎ ነው ያለው። እዛ ያው የነሱ መቀበያ ነው፣ የነሱ መቀበያ። እሱ አይኖር እዛ የለም፣ እዛ እሱ እኮ ከዛ ወደ ስድስት አካባቢ ልጆች አሉ። እኔ ስገባ እኔ ሰባተኛ እና እዛ ስንቀመጥ ከዛ በመነግስቱ